በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሃይማኖተ አበው፣ ይህን መጽሐፍ በየጊዜው የተነሱ ሊቃውንት ደርሰውታል፣ ጽፈውታል። ዮሐንስ ዘቡርልስ፣ አባ ሚካኤል ዘሀገረ አትሪብ ወመሊክ፣ አባ ካኤልም ይላል ሰብስበውታል። ጥንተ ነገሩ እንደምን ነው ቢሉ፣ ጌታ በዕለተ ዓርብ ተሰቀለ ሶስት መዓልት ሶስት ሌሊት በመቃብር አድሮ ተነሳ። አርባ ቀን ለሐዋርያት መጽሐፈ ኪዳንን ሲያስተምር ኖረ። ጻፉት አላቸው፣ ተጻፈ። ሌሎች መጻሕፍትም ተጻፉ። ከሥጋዌ ቢሉ እስከ አላውያን ዘመነ መንግሥት 276 ከእርገት ቢሉ 243 ዓመት ይሆናል። እስከዚህ ድረስ አላውያን ጠፍተውላቸው ምዕመናን በህዳት በእረፍት መጻሕፍት ሲነበቡ ሲተረጎሙ ይኖሩ ነበር። አንዳንድ እንደ ዱሪያኖስ እንደ ዳኪዎስ ቢነሱ በቅርብ በቅርብ ያለውን አጠፉ እንጂ እንደነዚህ አዋጅ ነግሮ አላጠፉምና። ኋላ ግን በአባ አጋጌዎስ ምክንያት አብያተ ክርስቲያናት የታጽዋ አብያተ ጣዖታት የትራዋ ተብሎ አዋጅ ተነገረ። በዚህ ጊዜ ምዕመናን እንደ ላም ታረዱ፣ እንደ ሽንኩርት ተቀረደዱ፣ ደማቸው እንደ ውሃ ፈሰሰ። አብያተ ክርስቲያናት ተቃጠሉ፣ መጻሕፍት ተቆነጻጸሉ፣ ከሞት የተረፉት ምዕመናንም ከሀገራቸው ፈለሱ። ዘመኑ አርባ ዘመን ይሆናል። ከመከራው ጽናት የተነሳ ዓመተ ሰማዕታት ተብሏል። ጌታ ግን በመከራው እረፍት በሐዘኑ ትፍስሕት ማምጣት ልማዱ ነውና ርትዕት ሃይማኖት መፍቀሬ መጻሕፍት ቆስጠንጢኖስን አነገሰ። አዋጁን በአዋጅ መለሰው። አብያተ ክርስቲያናት ይትራዋ ወአብያተ ጣዖታት ይታጸዋ ብሎ፣ በዘመን አሪዎስ በዘመኑ አሪዮስ ወልድ ፍጡር ብሎ ተነሳ። በአሪዮስ ምክንያት 2348 ሊቃውንት ተሰበሰቡ 318ቱ አንድ ወገን ሆነው አሪዎስን በጉባኤ ረተው ሃይማኖትን አቀንተው ብዙ ድርሳን ደረሱ፣ ብዙ መጽሐፍ ጻፉ። ከዚያ አስቀድመው የነበሩ መጻሕፍትም ተጻፉ። አፈ ጉባኤው ለእስክንድሮስ መናፈቁ አሪዎስ፣ ንጉሡ ዘያቢ ቆስጠንጢኖስ ነው። ከጉባኤ ኒቅያ እስከ ጉባኤ ቁስጥንጥንያ 55 ዘመን ይሆናል። እስከዚህ ድረስ አላውያን ጠፍተውላቸው ምዕመናን በህድአት፣ በእረፍት ሆነው መጻሕፍቱ ሲነበቡ ሲተረጎሙ ኑረዋል። በዚህም ጊዜ መቅዶኒዎስ መንፈስ ቅዱስ ኅጹጽ ፍጡር ብሎ ተነሳ። በዚህ ምክንያት 150 ሊቃውንት ተሰበሰቡ። ንጉሡ ዘይአቢ ቴዎዶስዮስ አፈጉባኤው ጢሞቴዎስ ዘአልቦ ጥሪት ነው። እኒህ አንድ ወገን ሆነው መቅዶኒዎስን ረተው ሃይማኖትን አቀንተው በሚለያዩበት ጊዜ ብዙ ድርሰት ደርሰዋል። ብዙ መጽሐፍ ጽፈዋል። ሌሎች መጻሕፍትም ተጽፈዋል። ከጉባኤ ቁስጥንጥንያ እስከ ጉባኤ ኤፌሶን 58 ዘመን ይሆናል። የላይኛውን 58 ያሉ እንደሆነ ይህን 55 ይሏል። እስከዚህ ድረስ አላውያን ጠፍተውላቸው ምዕመናን በህዳት በእረፍቱ ነው። መጻሕፍት ሲነበቡ ሲተረጎሙ ኑረዋል። በዚህም ጊዜ ንስጥሮስ አብ የሚወልደውን ማርያም አትወልደውም፣ ማርያም የምትወልደውን አብ አይወልደውም፣ ፍጡር ዳህራዊ ነው ብሎ ተነሳ። በዚህ ምክንያት ሁለት መቶ ሊቃውንት ተሰበሰቡ። ንጉሡ ዘይንስ ቴዎዶስዮስ አፈጉባኤው ቅዱስ ቄርሎስ እሊህ አንድ ወገን ሆነው ንስጥሮስን ረድተው ሃይማኖትን አቀምተው በሚለያዩበት ጊዜ ብዙ ድርሳን ደረሱ፣ ብዙ መጽሐፍ ጻፉ፣ ሌሎች መጻሕፍትም ተጻፉ። ከጉባኤ ኤፌሶን እስከ ጉባኤ ኬልቄዶን ሃያ አንድ ዘመን ይሆናል። እስከዚህ ድረስ አላውያን ጠፍተውላቸው ምእመናን በህዳት በእረፍት ሆነው መጻሕፍቱም ሲነበቡ ሲተረጎሙ ይኖሩ ነበር። በዚህም ጊዜ ሊዮን ንስጥሮስን የነቀፍኩ መስሎት ባሄሪ ግብር እንጂ አካለስ አንድ ነው ብሎ ተነሳ። በዚህ ምክንያት በ318 እጽፍ 636 ሊቃውን ተሰበሰቡ። ንጉሡ መርቀያን ነው። ከዚህ ዲዮስቆሮስ ሰባት ራሱን ሆኖ ተለየ። ሊዮን ቀርቶ ነበር። ምን ነው ቢሉ በደዌም በርግናም እንደሆነ አልታወቀም። ክታብ ጽፎ ሰደደ። አምጥተው ሰጡት። ዲዮስቆሮስ አይቶ ይህማ እንደምን ይሆናል? አይሆንም አለ። አለቃ አይደለምን አትመስለውምን? አሉት። አለቃዬ ቢሆን በሚገባ አለቃዬ ይሆናል እንጂ በማይገባ አለቃዬ ይሆናልን? ከዚያ ሁሉ ሳጥናኤል ከሁሉ በላይ ነበር፣ ካደ። አገስት መሰሉትን አልመሰሉትም አላቸው። አወገዙት፣ እሱም አወገዛቸው። መወጋገዝ ልማድ ነውና ይሙት በቃ አፈረዱበት። የቀሩቱ መለካውያን ይላቸዋል፤ ፈጻሚያነ ፈቃደ ንጉሥ ማለት ነው ሃይማኖታቸው እንደሱ ሲሆን ንጉሡን ፈርተው ክደዋልና፣ ይህ እንደምን ይሁን ቢላቸው አይ ሞትማ እንደምን ይሆናል? ከዚያ ሁሉ አሬዎስ ቢክር ተወግዞ ተለየ እንጂ ሞተን ይጋዝ ብለዋል። በዚህ መካከል በዚህ ተንጉስ ብርክሊያ የጉባኤ ነገር እንደምን ሆነ ብላ ጠየቀች። ተለያየ ቢሏት እስኪ ወደ እኔ ስደዱልኝ አለች። ወሰዱት። ምን ነው አለቃ አይደለምን አትመስለውምን? ብትለው አይሆንም አለ። እሊህ መነኮሳት በማናቸውም ነገር ተነስተው ምን ያጸናቸዋል? ከዚያ ሁሉ ዮሐንስ አፈ ወርቅ የሚሉት ከእናቴ ጋር በተርታ ነገር ተጣልቶ ሞተ፣ ይህም እንደዚያ እሞት ብሎ አለች። የእርሱንም ሞት ተናገርሽ የእርሷን ሞት አትናገርምን? ምን እንደምን ባለ ሐሳር ሞተች አላት። ብታፍር በያዘችው መታቸው፣ ሁለት ጥርሶቹ ተሰበሩ። ንሱ ፍሬ ሃይማኖት ብሎ በእስክንድርያ ላሉ ምእመናን ሰደደላቸው። በጨለማ እያበራላቸው ሥራ የሰሩበት ነበር። በዚህ ጊዜ ደንገጥሮቿ ፊቱን ጸፉት፣ ጽህሙን ነጩት። ከዚህ በኋላ ፍጹም መለያየት ሆነ። የሮሙ ከቁስጥንጥንያው፣ የቁስጥንጥንያው ከሮሙ አንድ ወገን፣ የእስክንድሪያው ከአንጾኪያው፣ የአንጾኪያው ከእስክንድሪያው አንድ ወገን ሆኑ። ከዚያ ጀምሮ እስከ አባ ክርስቶዶሉ ድረስ እየጻፉ ሲላላኩ ይኖሩ ነበር። ከዚያ ወዲህ በቃ ብለው ትተውታል። ምን ነው ቢሉ የአንባቢያን የመተርጉማን ልባቸው ይቆስላል ቃላቸው ይሰላል፣ የሰማያን የሰማያን ጆሮቸው ይፈዛል ብለው፣ አንድም ከበዛ ዘንድ የኋላ ልጅ ነገር ይለውጣል ብለው፣ አንድም ወዲያስ አልቀረም ወደኛ ባይመጣ ነው እንጂ። ይኸውም በፊት አንድ ነው የጻፉት ኋላም በየሀገራቸው ሆኖ የተላላኩት በቅብጥ ቋንቋ ተጽፎ የቅብጥ ሰዎች ጥበብ ፈላጊዎች ናቸውና ሲመለከቱት ይኖሩ ነበር። ከዚያ እነዚህ ይህን ከፍለውልናል። ሲከፍሉትም ለተመልካች እንዲመች ብለው ከሶስት አድርገው ከፍለውታል። መጀመሪያውን ድርሳን፣ ሁለተኛውን ግዘት፣ ሶስተኛውን ስምዓት ብለውታል። መክፈልም ልማድ ነው። አብርሃም ቀሲስ ፍትሐ ነገሥትን ገብርኤል ወልደ በጥሪቅ ሐዊን እንደከፈለ፣ እሊህ ስንክሳርን ከመጽሐፈ ገነት እንደከፈሉ በቋንቋም መልሰውታል። መመለስም ልማድ ነው። አብርሃም ቀሲስ ፍትሐ ነገሥትን ገብርኤል ወልደ በጥሪቅ ሐዊን ዲያቆን ማሪሳቅን ከጽር ወደ አረብ እንደመለሰ፣ ሰባሊቃናት አርባ ስድስቱን መጻሕፍተ ነቢያት ከብራይ ውስጥ ወደ ጽር እንደመለሱ፣ ወደ እኛስ ሀገር ምንጊዜ መጥተዋል ቢሉ በሸዋ መንግሥት የራሳ አምዶ የእህቷ ልጅ የልጅ ልጅ ዋም ቢሉ መባ ጽዮን አስራ ተጽዮን ይለዋል። እርሱ ከአረብ ወደ ግዕዝ መልሶታል። ወደ እኛም መመለስ ልማድ ነው። ሰሊክ ይለዋል። የደብረ ሊባኖስ መነኩሴ አቡሻክርን ማሪሳቅን እንደመለሰ እጨ እንባቆም ሚካኤል ግብፃዊ አቡነ ማርቆስ ይላቸዋል። አረጋዊ መንፈሳዊን ንጉሥ ሰላማ ብርሃን አዜብ ይለዋል። ፊሊክሲዩስን ግብረ ሕማማትን እንደመለሰ ይህም መጽሐፍ በደጋ ውሃ በቆላ ውሃ ይመሰላል። ውሃ በደጋ ሳለ ይቀዘቅዛል፣ ቆላ ሲወርድ ይሞቃል። ለሚያርስ ለሚያሳርስ፣ ለሚጽፍ፣ ለሚደጉስ ግብሩ አንድ ነው። እንደ ደጋ ውሃ የጌታ ትምህርት እንደ ቆላ ውሃ የሐዋርያት ትምህርት ነው። በሕዋሳት ይመሰላል። አካሉ አንድ ሲሆን፣ ሕዋሱ ልዩ ነው። ይህም በምስጢር አንድ ሲሆን፣ ኃይለ ቃሉ ልዩ ልዩ ነውና በታላቅ ልጅ በታናሽ ልጅ ይመሰላል። ታላቁ በተወለደበት ታናሹ ይወለዳል። ታላቁ የተመገበውን ታናሹም ተመግቦ ያድጋል። እንደ ታላቅ ልጅ የሐዋርያት ትምህርት እንደ ታናሽ ልጅ የሊቃውንት ትምህርት ነው። አንድ መንፈስ ቅዱስን ተመግበው ተናግረውታልና። በተቋዋመ ወርቅ ይመሰላል። አዝቁ ልዩ ልዩ ሲሆን፣ መቅረዙ አንድ ነው። ንባቡ ልዩ ልዩ ሲሆን፣ ምስጢሩ አንድ ነው። አጻጻፉም እንደ ወንጌል ነው። ወንጌል በሶስት ልሳን እንደተጻፈ ይህም ሶስት ወገን ነውና ድርሳን፣ ግዘት፣ ስምዐት ወንጌል አራት ክፍል እንደሆነ ይህም አራት ክፍል ነውና ከመጀመሪያው እስከ ኤጲፋኒዎስ አንድ ከኤጲፋኒዎስ ለሀበ ነገሥት እስካለው ድረስ ሁለት ከዚያ ሲኖዲቆን አለው ድረስ ሶስት ከዚያ እስከ መጨረሻው አራት። የሚተባበሩበት የሚለያዩበት አለ። እንደ ማቴዎስ እንደ ማረቆስ መልእክተ ሲኖድቆን እስኪል የተለያዩበት ከዚያ ወደ አንድ የሆኑበት ነው። የአንድነት የሶስትነት ነገር አለበትና ታሪክ አናብዛ ይላሉ። ነገር ግን በቃ ብለው ትተውታል። ሃይማኖተ አበው ምዕራፍ አንድ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስናምነን ሐዋርያት የሰበሰቧት አንዲት ምዕመንን ቤተ ክርስቲያንን ያስተማሩ የአበውን ሃይማኖት መጽሐፍን ድህነታችን በተገኘበት በጌታችን በኢየሱስ ክርስቶስ አጋዥነት እንጀምራለን። ስለከበረችው ሃይማኖት መንፈስ ቅዱስ በቃላቸው የተናገረውን ከነርሱ ያንዱንም ያንዱን ሁሉ ሃይማኖት መናገርን እንጀምራለን። ስለ ሚስጥረ ሥላሴ ከሦስቱ አካላት አንዱ አካል ቃል ሰው ስለመሆኑ ከመናፍቃንም ጋር ስለተደረገው ክርክር አስቀድመን ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገረውን ከመጽሐፈ ኪዳን እንጽፋለን። የዓለም ብርሃናት፣ የዓለም መምህራን ዐሥራ ሁለቱ ሐዋርያት ያስተማሩትን ተባባሪያቸው ምርጥቃ ጳውሎስም የተናገረውን እናስከትላለን። የጌታችን ወንድም የተባለ የኢየሩሳሌም ኤጲስቆጶስ ያይቆብም የተናገረውን ወንጌልን ያስተማሩ ሰባ ሁለቱ አርድእትና ሰባቱ ዲያቆናት ያስተማሩትን ከእስክንድሪያ ሊቃነ ጳጳሳት አንዱ አባ ክርስቶዶሉ እስከተሾመበት ፍጻሜ ዘመን ድረስ ከሐዋርያት በኋላ በተከታታዩ ትውልድ የተነሱ አባቶች ሊቃነ ጳጳሳትና የሚመስሏቸው የኤጲስቆጶሳት የተናገሩትን እንጽፋለን። ካመኑት ከተጠመቁት ወገን ሃይማኖትን በለወጡ ሰዎች ላይ ከእነርሱ በጉባኤ የታዘዘ ግዘት፣ ሃይማኖትን ለማጽናትም ከተናገሩት ብዙ ምስክር ይከተላል። ከቅብጥ ወደ አረብ ተተረጎመ። አሁንም በእግዚአብሔር ፈቃድ በካህሊነቱም ከአረብ ወደ ግዝ ተረጎምነው። ሁሉን ማድረግ የሚችል የሚሳነው የሌለ ለዘላለሙ አሜን። እልመስጦአግያ ምዕራፍ ሁለት አስራ ሁለቱ ሐዋርያት ምርጥ ዕቃ፣ ጳውሎስ፣ የጌታ ወንድም የተባለ የኢየሩሳሌም ኤጲስቆጶስ ያዕቆብ፣ ሰባቱ ዲያቆናት፣ ሰባ ሁለቱ አርድእት ጌታችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ለእኛ ለሐዋርያት ያስተማረን ሃይማኖት ከመጽሐፈ ኪዳን የተገኘች ናት። ይህችን ሃይማኖት ምእመናን ከቅዳሴ በፊት ያነቧት አሉ። ይህችውም ምእመናን ከቅዳሴ አስቀድመው የሚያነቧት ጌታችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ ያስተማራቸው ሃይማኖት ናት። ቅድመ ዓለም የነበረው ዓለምን አሳልፎ ለዘላለም የሚኖረው ለኩነተ ሥጋ የመጣው ዳግመኛም ይህን ዓለም ለማሳለፍ የሚመጣው የታመመው፣ የሞተው፣ የተቀበረው፣ የተነሳው፣ ከአብ የተገለጠው ጽያሬ ሞትን ያጠፋው ከሙታን ተለይቶ የተነሳው ነው። በመንፈስ ቅዱስ ሕይወትነት የአዳምን ባሕርይ ያከበረው፣ የባሕርይ አምላክ ያደረገው እርሱ ነው። መዋቲ ሥጋን የተዋሐደው፣ ያስነሳው፣ ወደ ሰማይ ያወጣው፣ ሞትን በሥጋ ድል የነሳው ከ5500 ዘመን ነግሶ ሰልጥኖ የነበረ ዲያብሎስን ያጠፋው እርሱ ነው። ኃይሉ የሚገለጥባት ኃጢአትን ፍዳን፣ አጥፍቶ ቁራኝነትን አጠፋ። ፊቱ በጨለማ የተሸፈነ ዲያብሎስ በልደት ሥልጣን ያለው ወልደ እግዚአብሔር ከድንግል ሥጋን ተዋህዶ ወደ ሲኦል ወርዶ ባየው ጊዜ ፈራ ደነገጠ። የማይለይ ምክር እርሱ በአንዲት ፈቃድ ከአባቱ ጋር ሰማያትን ፈጠረ። ከአባቱ ጋር ለመላእክት ዘውዳቸው ነው። ለመላእክት አለቆችም ኃይላቸው ነው። የሃያላን ፈቃዳቸው ነው። ለአጋይስት ርቀታቸው ነው። ለዘላለም ጸንታ የምትኖር መንግሥት ያለችው ገዢ እርሱ ነው። ለቅዱሳን ገዢ ነው። የማይመረመር የአብ ኅሊናው እርሱ ነው። የአብ ጥበቡ እርሱ ነው። የአብ ኃይሉ እርሱ ነው። ቀኝ እጁ እርሱ ነው። ምክሩ፣ ኅሊናው እርሱ ነው። ቀኝ እጁ ክንዱ እርሱ ነው። ምዕራፍ ሦስት የድኅነታችን መገኛ እርሱ እንደሆነ እናምናለን። የሚሰውር የሚረዳ ዋጋ የሚሰጥ መምህር የሚከራከርልን እርሱ ነው። አምባ መጠጊያችን በረድኤት የሚቀበልን ጠባቂያችን በሃይማኖት የሚያጸናን እርሱ ነው። መሰማሪያ የሕይወት መገኛ የሚያድን ምግባችን የሚፈርድልን መጠጣችን ነው። መከራ እንደተቀበለ የምናምንበት እርሱ ነው። የተወለደ ያልተፈጠረ የሞተው እርሱ ሕያው ነው። የማይለይ የአብ ልጁ እርሱ ነው። ኃጢአት ሳይኖርበት ኃጢ የተባለ እርሱ ነው። በልዕልና ካለ ከአብ አንድነት ሳይለይ ከሰማይ የወረደው በስጋው በተቀበለው መከራ አዳነን። ሀብተ ንጽሕ፣ ሀብተ ሕይወት የሚሆን የሚያድን ስጋውን ደሙን ያደለን እርሱ ነው። በማየ ጥምቀት ያነጻን እርሱ ነው። ለዘላለም አድሮባቸው የሚኖር ሲሆን በሚፈሩት ሰዎች ልቡና አድሮ እውቀትን የሚገልጽ እርሱ ነው። ሰይጣን ከሚሄድበት ሁሉ እንድንለይ ያደረገን እርሱ ነው። ነፍሳትን ከኃጢአት የሚለይ የሚያነጻ እርሱ ነው። ሁላችን የምናምንበት እርሱ ከዘመናት ሁሉ በፊት የነበረ አምላክ ነው። እርሱ ቅድመ ዓለም ከነበረ ከአብ ጋር ለዘላለም ጸንቶ የሚኖር ነው። እርሱ ከምትናደድልና የተነሳ ስህተት ባመጣው መባከንና አእምሮ በማጣት ዓለም በፍዳ ተይዞ ሲጎዳ ባየው ጊዜ ባሕርየ ሰብእን ሊያድግ ወዱ በሰማይ ካሉ መላእክት ተሰውሮ በድንግል ማኅፀን ተወሰነ። ወደ እርሱ አቀረበን። ክፉ ሕሊናችንን ሁሉ አራቀ። አጋንንትን እንዳያውቁ አደረጋቸው። የማይመረመር የማይለወጥ ቃል የሚለወጥ ሥጋን ተዋሐደ። መለወጥ ይስማመው የነበረ ሥጋን የማይለወጥ አደረገው። ስለዚህም በተዋህደው በመዋቴ አዳም ሥጋ ተገለጠ። የማይለወጥ ባሕርይ ያለው ቃል የሚለወጥ ባሕርይ ባለው ሥጋ ሞተ። በፍዳ የተያዙትን በወንጌሉ አዳናቸው። እውነተኛ ትእዛዙን ሰጣቸው። ይኸውም የጌትነቱን ነገር የምትናገር የወንጌል ቃል ነው። ከሰውም የሰይጣንን ቁራኝነት አጠፋ። በጌታችን ሞት ሕይወትን እናገኝ ዘንድ ካለማወቅም ዕውቀትን ገንዘብ እናደርግ ዘንድ በማታልፍ መንግሥተ ሰማያት ለመኖር ከነዋ መሐኬት እንንቃ። ሰውም ቢሆን ክርስቶስ የእግዚአብሔር ልጅ ነው። ሥጋዊ ልደትን ለመወለድ የመጣ ቀዳማዊ እርሱ ለመወለድ ከአዳም የተገኘ መዋቴ ሥጋ አነሳ። ሰው የሆነው እርሱ እውነተኛ አምላክ ነው። አስቀድሞ በነቢያት የታወቀ በሐዋርያትም የተሰበከ ሰዎች ሁሉ የሚያምኑበት በእግዚአብሔር ምስክርነት የተገለጠ ከመላእክት የተመሰገነ። ምዕራፍ አራት ስለ እኛ ተሰቀለ። በመስቀሉም ጽናችን፣ ቤዛችን፣ ድህነታችን ተደረገልን። ይኸውም ከእግዚአብሔር የማትርቅ መቸም መቸ የማትለይ ሁልጊዜ የማትመጠን የቸርነቱን ብዛት በመናገር የማይፈጸም ደስታ ያለበት ረቂቅ ምስጢር ነው። በእነዚህ በላይና በታች ከናፍር እሷን ጠንቅቆ መናገር አይቻልም። ምዕመናን መርምረው የማይደርሱበት ረቂቅ ምስጢር ነው። ግን ምንም የማይመረመር ቢሆንም እነርሱ ያውቁታል። እናመሰግነው ዘንድ የምንመካበት መስቀል ይህ ነው። በእርሱ የምናምን ከተነገረው ሁሉ ፍጹማኔም የምንሆን እኛ ምእመናን ከምትገለጥ ኅሊናችን ሁሉ ሰውነታችንን እንለይ። በእውነት እንደሌለች እናድርጋት። በዚህም በበጎ ኅሊና ጽንዋን እንሆናለን። ሰውነታችሁን ከኃላፊው ግብር ለዩ። አፋዊ ጆሯችሁን ከመስማት አፋዊ ዓይናችሁን ከማየት ከልክሉ። ኢየሱስ ክርስቶስ የሚወደውን ታውቁ ዘንድ የድኅነታችሁን ምስጢር ታስተውሉ ዘንድ እናንተ በክርስቶስ የምትመኩ የከበራችሁ ወንዶችና ሴቶች የነፍስ ሥራ ስሩ። ሕጉን ያጸናላችሁ መንፈስ ቅዱስን ያሳደረባችሁ እናንተ ናችሁ። ሰው ሆኖ መከራ ከተቀበለ በኋላ ወደ ሲኦል ወርዶ የሙታንን ነፍስ ለሕይወት የማረከ እርሱ ነው። ሥጋን ከብልየቱ ያደሰው ከመለወጥ አድኖ የተዋሃደው ይህ ማን ነው? ያለመለወጥ የተወለደ ሕማሞትን ገንዘብ ያደረገ ይህ ማን ነው? እርሱ ግን አይለወጥም። ምድራዊ ሥጋን የተዋሃደ ይህ ማን ነው? እርሱ ግን ሰማያዊ ነው። ከሕጌ ከኃጢአት የተለየ ይህ ማን ነው? ከእኔ ዘንድ የነበሩ አሕዛብን ከወገኖች የለይቱ የሚማርካቸው ይህ ማን ነው? ለነደሳት ለሞት ምግብ ሆኖ የነበረ ዛሬ ግን ድል የነሳቸው ይህ ማን ነው? ጨለማን የተመሉ መቃብር ሲኦል ይዘው ሊያስቀሩት ያልተቻላቸው ይህ ማን ነው? በዚህ እንግዳ መልክ በዚህ እንግዳ ክብር ያለ በእርሱ ላደርገው የምወደውንም ሥልጣኑ የምትከለክለኝ ይህ ማን ነው? ያለ ኃጢአት የሞተ ይህ ማን ነው? በብርሃኑ ብዛት የጨለማውን አበጋዝ እውር ያደረገው ይህ ማን ነው? ወገኖቹን ይገዛ ዘንድ ያልተወው ይህ ማን ነው? ተሰጥተውኝ የነበሩ ነፍሳትን ሁሉ ወደ ሰማይ ያወጣል እንጂ በሕማም በሞት ከሚለወጥ ባሕርይ ጋር እንዲሆነ እንዳልቆራኘው የሚከለክለኝ ይህ ሥልጣን ምንድን ነው? ልቆራኘው የማይቻለኝ ይህ ማን ነው? ሕፀፅ የሌለበት ይህ ብርሃን የሚከበው ይህ ማን ነው? ወገኖቹን እንዳላጠፋ ከሹመቴ የሻረኝ ይህ ማን ነው? በእርሱ ላይ ግን ሰልጥኝ የምጎዳው የለኝም። ይኸውም የተሰቀለው ኢየሱስ ክርስቶስ ነው። በግራ የነበረው ወደ ቀኝ ያለፈበት እርሱ ነው። በሲኦል የነበሩ ነፍሳትን በልዕልና ወዳለችው ወደ ገነት ያወጣቸው፣ ከክብራቸው ወጥተው የነበሩትን ወደ ልጅነት የመለሳቸው እርሱ ነው። ምዕራፍ አምስት ከሙታን ተለይቶ ተነስቶ ሲኦልን ረግጦ በሞቱ ሞትን አጠፋው። በሦስተኛው ቀንም ከሙታን ተለይቶ ከተነሳ በኋላ አባት ሆይ አመሰግንሃለሁ ብሎ ስግው ቃል አመሰገነ። የማመሰግንህም በልህ ሥጋውያን ከናፈር አይደለም፣ እውነትና ሐሰት በሚነገሩበት በዚች አንደበት አይደለም፣ ከሥጋዊ ባህሪ በሚገኝ በዚህ ቃልም አይደለም። ንጉሥ ከአንተ ተገኝቶ በሁሉ ዘንድ በሚታወቅ በዚህ ቃል ነው እንጂ ይህ ቃል ከሥጋዊ ኪታራ ጋር የማይመሳሰል ነው። ወደ ሥጋዊ ጆሮ የማይገባ ነው። በዚህ ዓለም ባለ በምድርም በሚነገር ቃል አይደለም። ከአንተ ተገኝታ ፍጥረት ሁሉ በተፈጠረባት ቃል ነው እንጂ በአንተና በእኔ ህልውና ባለ መንፈስ ቅዱስ ህልክ ሆኖ የሚናገር ይህ ቃል ነው። ራስ የምትወደድ ራስ የምትመሰገን አንተ አብነህና ፍጹማን ክቡራን የሚሆኑ የምዕመናን ወገኖች ሁሉ ወደ አንተ የሚጸልዩበት ነው ወዳጅ አንተን ይጠራሉ። አባት አንተን፣ መጋቢ አንተን፣ ረዳት አንተን ይጠራሉ። የሁሉ ፈጣሪ ሁሉ ለአንተ ይገዛልና ሁሉ በአንተ ቃል ተፈጥሯልና ቅድመ ዓለም የነበርክ አንተ ነህና ከአንተ በቀር ሌላ አምላክ የለምና በእውነት ለዘላለም የምትኖር አንተ ብቻ ነህ። ጠባቂው የምሥጢራትን ስልት ይገልጥ ዘንድ ወደ አብ ከመጸለዩና ከመውጣቱ በፊት እንድታውቁ እንድትረዱ፣ ኢየሱስ ጠባቂው እልመስጦአግያን ያውቅ ዘንድ ይገባዋል አለን። ይህችውም የመንግሥተ ሰማያት መግቢያ በር ማለት ናት። በሥጋ ወደሙ የተዘመዱት በጸሎተ ቅዳሴ ስሙን የሚጠሩት ማን እንደሆነ በእዝነ ልቡናቸው ቢያውቁ ቢረዱ ይጠቀማሉና ዳግመኛም አዲሶች አማኞችን እናንተ ወንድሞች ወደ እግዚአብሔር ቀርባችኋል በእርሱ ብቻ አምናችሁ ጸንታችሁ እንዳላችሁ አውቃችኋል። ይበላቸው እርሷን ይሰጣችሁ ዘንድ የተናገራት ሃይማኖትን ገንዘብ ታደርጓት ዘንድ ይችውም ዓይን ያላት ጆሮ ያልሰማት በሰው ልቡና ያልታሰበች እግዚአብሔር ለሚወዱት ያዘጋጃት ናት። ሙሴ፣ ሌሎችም ቅዱሳን ነቢያት ሃይማኖት የእግዚአብሔር ገንዘብ መሆኗን እንደተናገሩ፣ ክብረ ምስጋና ጽን ለዘላለም የሚገባው አሜን። ምዕራፍ ስድስት ዘአመ ሐዋርያት። ሐዋርያት በእውነት ያስተማሩት የሚስጥረ ስጋዌን የሚስጥረ ስላሴን ነገር በተናገሩበት በድድስቅልያ 12 ሐዋርያት ጳውሎስ፣ የጌታችን ወንድም የተባለ ያዕቆብ፣ ሰባቱ ዲያቆናት፣ ሰባ ሁለቱ አርድእት እንዲህ አሉ። የእግዚአብሔር አገልጋዮች፣ የሰላም ልጆች እኛም በእውነት ጸንተው የሚታዘዙ ይህን የከበረ ትምህርት እናስተምራለን። ሁሉም በፈጠረ በአንዱ አምላክ በጌታችን በፈጣሪያችን በመድኃኒታችን በኢየሱስ ክርስቶስ አባት በእግዚአብሔር አብ እናምናለን። በባሕርይው አስገኝ የለምና። የለውምና አስቀድመን እንደተናገር በዘመኑ ሁሉ በአስገኝነት ያለ እርሱ ብቻ ነው እንጂ። ጥንት ፍጻሜ የለውም። የማይለወጥ ብርሃን ገንዘቡ ነው። ወደ እርሱ መቅረብ የሚቻለው የለም። ሁለት አይደለም፣ ሦስትም አይደለም፣ ተጨማሪም የለበትም። ለዘላለም ጸንቶ የሚኖር አንድ ብቻ ነው እንጂ። የማይታወቅ እየተሰወረ አይደለምና በኦሪት በነቢያት ፈጽመን አውቀነዋል እንጂ ሁሉን የፈጠረ ከሁሉ በላይ ያለ በፍጥረት ሁሉ ላይ ሥልጣን ያለው እንደሆነ ዓለም ሳይፈጠር የተወለደ የጌታችን የፈጣሪያችን የመድኃኒታችን ኢየሱስ ክርስቶስ አባቱ እግዚአብሔር አባንድ ነው። ወልድ ዋሕድ ከእርሱ ጋር ትክክል የሚሆን የባሕርይ አምላክ ነው። ሰራዊትን፣ ሲመታትን፣ ሥልጣናትን ሁሉ የፈጠረ በኋላ ዘመን ሰው ይሆን ዘንድ የወደደ ያለ ዘራ ብእሲ ንጽሕት ድንግል ከምትሆን ከመቤታችን ማርያም ሥጋን የነሣ ኃጢአት ሳይሠራ እንደ ሰው በየጥቂቱ አደገ። በአንደበቱ ሐሰት የለበትም። ከዚህ በኋላ በሥጋ ታመመ ሞተ፣ በሦስተኛውም ቀን ከሙታን ተለይቶ ተነሳ፣ ወደ ላከው ወደ አብ ወደ ሰማይ አረገ፣ ኃይል ባለው ሪና ተቀመጠ። ከአብ የተገኘ መንፈሰ ጽድቅ ባራግሬቶ ስላከልን ዓለሙን ያዳነ ከአብ ከወልድ ጋራ በቅድምና የነበረ። እንግዲህ እግዚአብሔር የፈጠረው ሁሉ ንጹሕ እንደሆነ ርኩስ እንዳይደለን እናገራለን። የሥጋ ሕይወት የምትሆን ነፍስ በሁሉ ንጽሕት ክብርት ናት። እኛስ ግቢ ንጹሕ እንደሆነ መውለድም ርኩሰት እንደሌለበትን እናገራለን። ሕዝብ ይበዙ ዘንድ እግዚአብሔር አዳምና ሕዋንን ፈጥሯልና ከሥጋ ጋር የማትሞት የማትለወጥ የማትፈርስ የማትበሰብስ ነፍስ በሥጋችን እንዳለች ፈጽመን እንወቅ። ሃይማኖትን የካዱ የመናፍቃን ሠራቸውን ሁሉ መለየትን ሁሉ ሕግ መለወጥንም እነርሱ በእኛ ዘንድ የተጠሉ ናቸውና ዳግመኛም የሞቱ የሀጣንን የጻድቃንን ትንሣኤ እናምናለን። ሁሉ እንደ ሥራው የሚቀበልበት የፍርድ ቀን እንዳለ እናምናለን። ዳግመኛም ክርስቶስ ሰው ከመሆኑ የተነሳ ምንም ሕጸጽ እንደሌለበት እናምናለን። በእውነት ሰው የሆነ እርሱ እግዚአብሔር ቃል ነው እንጂ ሊቀ ካህናት እርሱ ሰውን ከእግዚአብሔር ጋር አስታረቀ። እንግዲህ እንደ አይሁድ አንገዘር ኦሪትን ነቢያትን የሚፈጽም እንደመጣ እናውቃለን። ሰዎች ሁሉ የእርሱን መምጣት ተስፋ የሚያደርጉት ከይሁዳ ከእሴ ባሕርይ የተገኘ ስልጣኑ የባሕርይው የሚሆን ኢየሱስ ክርስቶስ ዳግመኛ ትንሣኤ ሙታንን በተናገሩበት አንቀጽ በዲድስቅልያ የክርስቶስ ደቀ መዛሙርት የምንሆን እኛ ምእመናን በወንጌል እንዲህ እናምናለን አሉ። የታመነ ነው፣ በተናገረውም ሐሰት የለበትም። ዳዊት እግዚአብሔር በነገሩ ሁሉ የታመነ ነው፣ በሥራውም ሁሉ እውነተኛ ነው ብሏልና ከንጽሕት ድንግል እመቤታችን ማርያም ሥጋን ፈጥሮ የተዋሐደ እርሱ ነው። ሰውን ሁሉ የፈጠረ እርሱ ነው። ከሙታን ተለይቶ የተነሳ ሙታንንም ሁሉ የሚያስነሳ እርሱ ብቻ ነው። ምዕራፍ ሰባት ይቀጥላል። ረድኤተ እግዚአብሔር አይለየን።